በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለመጋቢት በዛቲ ዕለት አይረፈ ቆስጠንጢኖስ ንጉሥ ጻድቅ ለዝንቱ ቅዱስ ኮነ ስመ አቡሁ ቁንስጣ ወስማ ለእሙ እሌኒ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ ስምንት ጻድቅ ንጉስ ቆስጠንጢኖስ አረፈ። የዚህም ቅዱስ የአባቱ ስም ቁንስታ የእናቱን ስም እሌኒ ነው። ቁንስጣም በራን ጥያ ለሚባል አገር ንጉስ ነው። መክስመያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡ ነው። ይቅርታና ርኅራኄን የተመላክፋት ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስም ጸንሳ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብሎ ጠራ። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዝንጉርጉር ማለት ነው። ከዚህ በኋላ ንጉሥ ኩንስታ ሌኒን በዚያው ትቷት ወደ በራንጠያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ርራየን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ ዕውቀትን ሁሉ በማስተማር አሳደገችው፣ ዳግመኛም ለመንግስት ልጆች የሚገባውን ሁሉ ከዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት፣ ዕውቀትን የተመላ ሆኖ ፈረስ መጋለብም ብርቱና የጸና ሆኖ አግኝቶታልና፣ በበታችም መስፍን አድርጎ ሹሞ በመንግስቱ ላይ በመንግስቱ ሥራ ላይ ሁሉ ስልጣን ሰጠው። ከሁለት ዓመትም በኋላ አባቱ አረፈ። ቆስተንጢኖስም መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብ ሁሉ ታዘዙለት። ወደዱትም የአገዛዙ ቅንሃትን ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ እስኪሰማ ተገዙለት የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ ከካሃዲ መብስሜ ያኖ ጽኑ አገዛዝ እንዲያድናቸውም እየለመኑ እርሱ አሰቃይቷቸው አሰቃይቷቸው ነበር እና መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ በስድስት ሰዓት በቀትር ጊዜ ክብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉም ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈው አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች ያሳያቸው። እነርሱም ቢሆን ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መላክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ላንተ ምልክት አድርግ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልንም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱን እና ወታደሮቹን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጠያ በነገሰ በሰባተኛው ዓመት ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይም ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉም ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ዘንድ የቆስጠንጢኖስም ሠራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስምያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስምያኖስም ከነሰራዊቱ ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶችን ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ለከበረ መስቀልን ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክስሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ስለ ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሩ እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖታቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ ሰራዊቱም ሁሉ ይህም የከበረ መስቀል ከተገለጠበት በኋላ በአራት አመት ነው። ከዚህ በኋላ ከዚህ በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መስቀል ስመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑበት ቦታ አወጣቸው። በዘመኑ ሃይማኖታቸው የቀና የሦስት መቶ ዐሥራ ስምንት ጳጳሳት የአንድነት ስብሰባ ሰባ በንቅያ ስለ አሪዎስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ሥርዓት ተሰራች። ከዚያም በኋላ በበራንጠያ ታላቅ ከተማ ሊሰራ አሰበ። እንደ አሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአገያና በሶፊያም ታላቅ ቤተ ክርስቲያን ሠራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎቹን አጽም ከሰማይታትና ከቅዱሳን ጻርቃን ስጋቸውን ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆምደያ ከተማ ጥቂት ታሞ አረፈ። ከገንዘቡ ገንዘቡንም በወርቅ ሳጥን አድርገው ተሸክመው ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ አደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማኅሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ሰላም ለቆስጠንጢኖስ አብያተ ክርስቲያናት ዘሐነጸ ምኵራበ አማልክት ነሲቶ ወምህራማቲሆሙ ዕጸ መዋዔ ጸላኢቱ ዘቆመ ወዴጋን የጸሩ ዘነፍጸ ጸዳለ ብርሃኑ እስከ ዓለም ሐወጸ